በምርቃቱ ቀን አባባት አለው ደስ በቀይ ምንጣፍ ሄዶ ሲቆርጥ በመቀስ ኢየሱስ በሰራው አዲስ ቤተ መቅደስ የክብር እንግዳ ንግግር አድራጊ የህብረታችን መስራች አዳሽ ፋናወጊ የመሰረት ድንጋይ መታሰቢያ ኑሮ ከሰው መሃል ሊያደርግ በቀነ ቀጠሮ ከጥንት ታላቅ ተስፋ ሰጥቶ የነበረ በአንድ ልጁ አሁን ቃሉን አከበረ ይኸው ቤተ መቅደስ የሚመለክበት የምልጃ የጸሎት የምስጋና ስግደት የክህነት ስርዓት ህግንም መማሪያ አዲስ ቤተ መቅደስ እነሆ ማደሪያ፣ የሚወደው ልጁ እርሱን ስሙ ያለው፣ በሰው የተተወ በጽዮን ያኖረው፣ ግንበኞች የናቁት የማዕዘን ድንጋይ፣ እንቅፋት ቢሆንም ለአንዳንዱ አሰናካይ፣ አምነን እንዳናፍር እንድንገጥም ጠርቶ፣ ሕያዋን ድንጋዮች ቤት አረገን ሰርቶ፣ እነሆ ተሰራ እንደገና በድንቅ ከዘሩ ባቤልም ከሰለሞን ሚልቅ በሙሴ በሲና ሴሎም ከነበረ መገናኛው ድንኳን እጅግ የከበረ በሄሮድስ መቅደስ የምን መመጻደቅ ድንጋይ በድንጋይ ላይ መቼ ቀረ ሳይወድቅ። ከሰለሞን ሚበልጥ አሁን በዚህ አለ የእውቀት የጥበብ መዝገብ በርሱ ያለ ከታላቁ ካህን ከኢያሱ በላይ ከሙሴም የሚልቅ ከታማኙ አገልጋይ ኃይሉ ብዙ ሲሆን የዋሹ ጠላቶች ሰርቶ ሲያስመርቅ ሆኑ ተመልካቾች። በሶስት ቀን መልሼ እሰራዋለሁ አፍርሱት ይህን ቤተ መቅደስ እያሉ የከሰሱት የገሃነም ደጆች ቢፈጥሩ እንኳን እቅል እሰራለሁ ካለ ማን ነው ሚከለክል? እኮ ማን ነው እሱ እቅዱን የሚጋፋ ቄሳር ነው ጲላጦስ፣ ሃና ነው ቀያፋ፣ ሰንበላጥ ነው እሱ ወይንስ ጦቢያ፣ ትዕቢተኛው ፈርዖን ከባህሩ በስቲያ ጌሴም ሚሆን ከልካይ እኮ ማን ነው የቱ? በስራና በቃል ጌታ ኢየሱስ ብርቱ ማንም ሳያግዘው ሲሰራ ብቻውን ደም እየለወሰ ሲያቦካ ስጋውን የእግዚአብሔርን ፈቃድ በእጁ ሲከውን ምስማር ሲቀጠቀጥ መዶሻ ሲንኳኳ በእግዚአብሔር ውሃ ልክ ሲመጠን ሲለካ እኛ አላስተዋል መጎስቆሎ አታሉን። በአምላክ የተተወ የተናቀ መስሎን ተቀሰፈ ስንል በደዌ ተመትቶ ቤት ሲሰራ ነበር ለካ ድምፅ አጥፍቶ። ሂዱ እንጨት ለቀማ ተራራውን ውጡ አግዙኝ ሳይል ወርቅና በር አምጡ የጆሮ ጉትቻ የእጅ አምባር ድሪ አንገት የሊባኖስ ዝግባ ጥድና ባርሰነት ወይ ከፋርስ ንጉሥ አርጤክስ እጅ መንሻ መዋጮን ከኪራም ዕጣንን ሳይሻ የገዛ ሕይወቱን ሙሉ ወጪ አፍስሶ፣ ተፈጸመ አለ ቤት ሰራ ጨርሶ፣ አዲስ ኪዳን አለ ከእንግዲ፣ አስተውሉ ሰው በሰራው መቅደስ አያድርም ልዑሉ። ሰማይ ሰማየ ሰማያት ሊይዙት ባይችሉ፣ ባይመጥሩም እንኳን ራሱ በሰራው በጥበብ በኃይሉ፣ በልባችን ድንኳን ጸጋና እውነትን ተሞልቶኛ መሃል፣ እግዚአብሔር ከእኛ ጋር ዘላለም ይኖራል አማኑኤል። ልጅነቴ፣ ይላል ቀጣዩ ግጥም። የመለኮቱ ኃይል በገዛ ክብሩና ባለጠግነቱ የጠራንን በማወቅ ለህይወትና እግዚአብሔርን ለመምሰል የሚያስፈልገንን ሁሉ ስለሰጠን ይላል አንደኛ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ አንድ ላይ ስለሰጠን እያለ ይቀጥላል እና እግዚአብሔርን ለመምሰል መጽሐፍ ቅዱስ የሚያስፈልገንን ሁሉሉ ግብዓት ሁሉ ሰጥቶናል ይላል እና በእግዚአብሔር ቤት ላለማደግ መጀመሪያ ተጠያቂዎች እኛ ነን። ሁል ጊዜ እግዚአብሔርን ያልመሰል ነው በማንም ሳበብ፣ መሰናክል ሳይመጣ አይቀርም። መሰናክል ለሚያመጣ ሰው ወዮለት፣ ግን ለአሰናካዩ ማስጠንቀቂያ ነው እንጂ ለሚሰናከለው ሰው አይዞን ምናም አይደለም። ስለዚህ ሁል ጊዜ ብሌ ብናደርግ ጥሩ ነው ላለው ራሳችንን ልጅነቴ ልጅነቴ ልጅነቴ ማርና ወተቴ! እሹሩሩሩሩ በእግዚአብሔር ቤት ዘመን ጊዜ እያስቆጠሩ እንደ ወቅት ርዝመት ቆይታ አጠራሩ የቃሉ አስተማሪ ሊሆን የተገባ ዛሬም ሃሁ ባይነው ታዝሎ በአንቀልባ እንኳንስ በሙላት ሊኖርበት ቀርቶ ሩትን ይፈልጋል አዲስ ኪዳን ከፍቶ ይሁዳ ምዕራፍ ሶስት እያለ ሚያወራ ቲቶን የሚፈልግ ብሉይ ኪዳን ተራ አብድዩላ አውጡ ተብሎ ሲጠቀስም ይሄስ ቁርአን ላይ ነው። ወጋው በኢየሱስ ስም ሃሌሉያ ብሎ ህይወት በሰላሙ በልሳን መንበልበል በጸሎት መትመሙ በመከራ ቀን ግን ቀን ሲነቀፍ ለስሙ ጌታ ሆይ ውሰደኝ እያለ የሚጣራ ደስታው የሚነጠቅ ምስጋናው የሚያባራ ልሳኑ የሚጠፋ ሻካራራራ በጥቂት በፈተና በፍጥነት መሸበር የልጅነት ነገር አቤኔዘር አይል ትላንትን አስታውሶ ለነገ ችግሩ የትናንትን ጠቅሶ በእምነት ማህደሩ የሌለው በቀደም ከክትክታ ዛፍ ስር ሮጦ ለመጋደም ጥሪውን አሽቀንጥሮ መክሊቱንም ጥሎት ከአባቶች አልበልጥም በቃኝ አገልግሎት በኃጢአት ላይ ጨክኖ ስለ ስሙ ጸንቶ በአምላክ የጦር ዕቃ ሽንገላን መክቶ ደም እስከ ማፋሰስ ሊጋደል ተጠርቶ ፍጹም ቅጣት ክልል እንደገባ አጥቂ ሰበብ ፈልጎ ጠብ ሳይነኩት ወዳቂ እግሮቹ ያልጸኑ ክርስቲያኑ ኔማር ለሽልማት አይሆን ቢማር ቢማር ቢማር እግር አቅም ቢያጣ በርትቶ ለመቆም ሌባ ጣት ፈጣናት ማዶ ለመጠቆም እነ ሰበብ ብዙ ምክንያታቸው መቶ አያልቅም ድርድሩ የእናቴ መቀነት የአባቴ ቀበቶ ለሽሩሩሩሩ ዛሬም ወተት ዝጋት ያልበቃ ለአጥንት እውነትን ለማግኘት ጥርሶቹ ማይጠቅሙት የጌታ አባክያ እውት እውት እውት የሚያሳፍር ባሪያ በጎ ስራ ሞቱ ለምልጃ ጸውም ጸሎት ያልጸና ጉልበቱ በትምህርት ነፋስ መፍገምገም መወሰድ በትንሽ ኮሽታ ብዙ መንገዳገድ የትምህርት ዓመቱ ሊያልቅ ተገባዶ የኋሊት መከለስ መንፈቅ አለመሄድ መንፈቅ አልፎ ሄዶ መሰረትን መጣል እስከዛሬ ንዶም። ለረኛ ፈታይ አሳርን ያሳየ ከሆነ ነገሩ ስበላም ማዝዬ ስጠጣም ማዝዬ እሹሩሩሩሩ ከዚህም በላይ ሳይረፍድ ማወቅ በጣም ጥሩ ራስን መፈተሽ የጤና እንዳይደለ ህይወት ከትላንቱ ዛሬ ፈቅ ካላለ